ስሜ ወሳ ካሳ ነው የሚባለው። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ በደቡብ ምዕራብ ቤቴል ሲኖዶስ የጋሪቅን ቤቴል ማኀበረ ምዕመናን ዋና ሰብሳቢ ነኝ። እንግዲህ ዛሬ እንደምትመለከቱት ይሄ የጋሪቅን ቤቴል ማኀበረ ምዕመናን የሶስተኛ ትውልድ አምልኮ አዳራሽ ህንፃ እየተሰራ ያለበት ደረጃ ላይ ነው ያለውና ይህ ህንፃ እንግዲህ እንደምታዩት ለማስጀመር 2014 ግንቦት አንድ ነው መሰረት ድንጋይ የተቀመጠው። ለሶስት አመት ያክል የቅድመ ስራዎች ስራ ብቻ ነው ስናሰራ የነበረው እና እንግዲህ ለግንባታው መዘግየት ዋና ትልቁ ምክንያት የነበረው እንደምትመለከቱት እዚህ አካባቢ ከቸርቹ ፊት ለፊት የነበሩ የሶስት ግለሰቦች መኖሪያ ቤት ነበረና ይሄን ካሳ ከፍሎ ተለዋጭ ቦታ ሰጥቶ ማንሳት ተገቢ ስለነበረ የነዚህን ግለሰቦችን ቤት ቸርቿ ወደ አዘጋጀችው ቦታ ለማዛወር ካሳ ከፍለን አንስተናል። ከዛ ባሻገር አሁን ሕንጻው የሚቀመጥበት የተጀመረበት ቦታ ትልቁ የአምልኮ አዳራሽ የነበረበት ስለሆነ ይሄን አምልኮ አዳራሽ አንስቶ እንደገና ለጊዜያዊ አምልኮ አዳራሽ ታች በኩል ለመስራትን ጊዜም ወስዶብናል። እንግዲህ ይህ የምትመለከቱት ህንፃ ዘመኑን የሚመጥን ለሶስተኛ ትውልድ የሚሆን ስንል አሁን ባለው የህንፃ ዲዛይን እና ህንፃ ስራ ትልቅ የሚባል ህንፃ ነው የሚገነባውና ሲያልቅ እስኪያልቅ ድረስ በምንድስና የተቀመጠለት ገንዘብ ከ14 ሚሊዮን በላይ ነው። አሁን ካለው የገበያ መናር ጋር ስናይ እስከ 18 ሚሊዮን ብር የሚጠጋ ስራ ገንዘብ የሚጠይቅ ነው። እንደምትመለከቱት ምዕመኑ ከህፃን እስከ አዋቂ ስራው ላይ እየመጣ ርብርብ እያደረገ ነው የምትመለከቱት እና አሁን የቀሩን ትንሽ የጉድጓዶች ናቸው። አንድ አምስት ነው የቀሩት። በርካታዎቹ ተሰርተው ታችኛው የመሰረት ድንጋይ ወይንም የመሰረት ስርዓት ተጠናቆ አሁን ኮለን ለማውጣት ብዙ ዝግጅት ላይ የምንገኝበት እንደሆነ ይታወቃልና ይሄን ስራ በገንዘብ በጉልበት ባላቸው እውቀት እየደገፉን ያሉት በርካታ ተባባሪ አካላቶች አሉና መመኑ አሁን በዚህ ሳምንት በዚህ ወር እንኳን በአስራ ሁለቱም ጸሎት ጣቢያ በመንቀሳቀስ ከግማሽ ሚሊዮን ብር በላይ በማሰባሰብ አሁን ስራውን ለማስጀመር ወደ ስራ የገባን ቤት ያለበት ሁኔታ ነው ያለው እና እንግዲህ በዓለም ዙሪያ ያላችሁት ቅዱሳን ለዚህ ለእግዚአብሔር ቤተ መቅደስ እናንተም አሻራችሁን እንድታስቀምጡ ነው ምንለው እና እንግዲህ ስቲከሩ ላይ ፖስት በተደረገው በቸርቿ አካውንት ላይ እንደምታዩት በሶስት ባንኮች አካውንት ፖስት አድርገናልና፣ ብዙ ተባባሪ አካላቶች እየደወሉ አካውንት ላይ ያስገቡ ነው ጌታ የባርካቸውን የምንለው የአገርን በጸጥታ አካል የሚጠብቁ ፖሊሶች ጭምር ሳይቀሩ እኛ በጉልበት በደም ብቻ ሳይሆን በገንዘባችንም ማህበረሰባችን እናገለግላለን ለፈጠረን ለአምላካችን ስራ እንሰራለን ብለው አካውንቱ ላይ ያስገቡ እየደወሉ የሚያሳውቁ አሉ እና እንግዲህ በዓለም ዙሪያ ያላችሁ የእግዚአብሔር ቤተሰቦች ለዚህ ሕንጻ ለእግዚአብሔር ቤተ መቅደስ ስራ የራሳችሁን አሻራ እንድታስቀምጡ በጌታ በኢየሱስ ክርስቶስም ጥሪያችን እያስተላለፍን አሁን እንደምትመለከቱት ስራው ዛሬ ዘመቻው እንደቀጠለ ነው። ምእመን ከየቦታቸው እየተመሙ እየመጡ ስራውን የሰሩ ያሉበት ደረጃ ላይ ነው የምንገኘው እና እናቶች ሳይቀሩ እንግዲህ ስራውን የሚቆፍረው እየቆፈረ አፈር የሚመልሶም እየመለሰ በየጸሎት ጣቢያው ተከፋፍሎ ስራውን በዚህ ነው የሚሰራውና ስቲል እስካሁን ድረስ የሚቆፈረው ጉድጓድ በነጻ ነው ምእመኑ የሚቆፍረው ገንዘብ አይወጣለትም። እንደገና ለዚህ ሁሉ የሚሰራ መመን እናቶች ከየበጸሮ ጣቢያቸው የተደራጁ ምሳ፣ ቁርስ እና መክሰስ ራሳቸው እያዘጋጁ ያቀረቡ ስራው የሚሰራበት ሁኔታ ነው ያለው። ጌታ ይባርካቸው። ያለን ተባባሪ አካላቶች ይህን የእግዚአብሔር ቤት ስራ ከኛ ጋር ሆናችሁ በጋራ እንድሰሩ ጥሪያችን እናስተላልፋለን። ጌታ ይባርካችሁ። ለሀገራችን ለዓለማችን ሰላም ይሁን እንላለን። አመሰግናለን።